ለሁለተኛ ለሱማያ ሲል እኮ ነው። እንችን እንደበደበሽ እንደዛ ይቀጠቀጠሽ እንዴ ሰው የላትም ብሎ ነው አይደለ? ሰው የላትም ወገን የላትም ምንም አታመጣም ብሎ አለ። እንደዛ ይቀጠቀጠሽ ደግሞ ጭራሽ ሁኑ። እውነት እኔ በሆንም ኖሮ ሲሄድ እንደዛ ነበር ማለት ነው። በጥፊ መታኝ። ልጅቷንም ጭራሽ እንቻ የመጣሻትም በጥፊ መፈፈል አይደለ? ይህ ከሆነ የእኛን ትዳር ለማፋታት ከሆነ ይደብድባት። አንቻ ዩ አንዳንዴ እኮ ግራ ታጋብኛለሽ። ከሱ ጋር ስትጣይ ከሱ ጋር ስትጣይ ዞር ብለሽ የኛ ምክር ሰም ያለሽ ከዛ ላይ ከሱ ጋር ስትሆኝ ደግሞ ዞር ብለሽ እኛ ያልሽን ነገር እናንተ ልታጣሉኝ ነው ትያለሽ። ቆይ አንቺ ምን ባረግሽ ነው የሚሻለኝ? እኔ ምን ላርግሽ? ቆይ ከኛ ምንድን ነው የፈለግሽው? ምንድን ነው የፈለግሽ? ምን ማለት ነው? ጓደኛ ይልሽ እና እንደዛ ነው የምትማክርኛለሽ። እና እኔ አንቺ መምከር አልችልም። አሳስሪው፣ አስቀጥቅጩ፣ እንደዚህ እንዲያረግልሽ አስደርጊው ብለሽ እኔን ትማክርኛለሽ። አንቺ ምንድን ያልኩሽ ባለፈው? እኔ ባሌ ለትንሽ ቢነካኝ ባሌ ትንሽ እንኳን መንካት አይደለም ቢሰድብኝ አለቀው። ምንድን ነው ያልሽው? እስኪ ድገ። ምን ነበር እ ያለው ትናንት አጠና ገረሻ እናት አይደሱም። ምን አረክሽ? እሱ ባማ ምክንያት እኮ በአንቺ ምክንያት ላንቺ ስል ነው። እንደዛ አይሆንኩኝ ላንቺ ስል ነው። እኔ ሁሌ ላንቺ ስለማገዝ፣ ሁሌ እኔ አንቺን የሚነኩሽን ሰዎች ስለማልፈልግ፣ ከአንቺ እኔ እንደዚያ የምናገራቸው ኦኬ። ደግሞ ይኸው አንቺ ምን ልታደርጊ ነው ባለትዳር መሀል ጣልቃ የምትገቢው? እኔ ጓደኛ ነች እሷ። ስትጎዳ ደግሞ እኔ ማየት አልፈልግም። ስታለቅ እኔ

ባለትዳሮች ይጣላሉ፣ ታርቀናለህ። አሁንይ ግን ደግሞ ይጣላሉ። ህጋዊ በሆነ መንገድ ነው፣ በስርአቱ ነው። በሆነ ገባሽ? አሁን በኋላ ወሬ አልፈልግም አጠገቤ። እንዲያ ነው ወሬ ልታ